ሰላም ሰላም የቻናል የቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ ማለት ነው። ዛሬ ጀላችሁ የመጣሁ አማርኛ ዓረፍተ ነገር አጫጭር ዓረፍተ ነገሮችን ጀማሪ ሆናችሁ ተማሪዎች ዓረፍተ ነገሮችን ከቃል ያለፉ ረጅም ረጅም የሆኑ ዓረፍተ ነገሮችን እንዴት እንደምታነቡ አሳያችኋለሁ ማለት ነው። እናንተ ቪዲዮ ላይክ፣ ሼር በማድረግ እስከ መጨረሻ ደግሞ በመከታተል ከዚህ ዩቱብ ላይ መማርና ማወቅ ትችላላችሁ ማለት ነው። ለበለጠ ከታች በማስቀምጠው ስል ደውላችሁ አናግሩኝና በቅርቡ አማርኛ እንድታውቁ ወይም ደግሞ እንድታነቡ አግዛችኋለሁ ማለት ነው። ዛሬ አጫጭር አረፍተ ነገሮችን አሳያችኋለሁ። አብራችሁ ይቆዩ። መልካም ቆይታ። እሺ ተመልሻለሁ አነብላችኋለሁ። አብራችሁ ከኔ ጋር ታነባላችሁ ማለት ነው። ቀስ ብዬ ስቆጥር አብራችሁ ከኔ ጋር እየቆጠራችሁ፣ ደብተርና ስክሪፕቶ ደግሞ ይዛችሁ እየጻፋችሁ ተከታተሉ። ከዛ ታነባላችሁ ማለት ነው እሺ። መጀመሪያ ላይ ምን ይላል? ከዚ ጋር መጀመሪያ ላይ በጥቁር የጻፉትን ያለው በጥቁር የጻፉትን ነው። ታሽ እናነባለን። ከዛ ደግሞ ከዚ ጋር ደግሞ በአረንጓዴ የጻፉትን ደግሞ እናነባለን። መጀመሪያ በጥቁር የጻፉትን አነብላችኋለሁ። መጀመሪያ ላይ ክ ይላን ክ ከዚያ ፍል ይላል ክፍል ይና ስፔስ አለው ክፍል ከዚያ ውስጥ ውስጥ ይላል ከዚያ እን ገና ኛ ለን እንገናኛለን ይላል ማለት ነው። ከዚያ በአንድ ላይ ስታነቡት ክፍል ከዚያ ውስጥ ከዚያ እንገናኛለን። ክፍል ውስጥ እንገናኛለን። በአንድ ላይ ማነው ጨረስ አድርጋችሁ ስታነቡት ክፍል ከዚያ ውስጥ ከዚያ እንገናኛለን ክፍል ውስጥ እንገናኛለን ይላል ማለት ነው። ይሄ እጥር ያለ ዓረፍተ ነገር ይሆናል ማለት ነው። ምክንያቱም ክፍል የሚለው ቃል ነው፣ ውስጥ የሚለው ቃል ነው፣ ከዚያ እንገናኛለን የሚለውም ቃል ሆኖ በአንድ ላይ ግን፣ ሶስቱን በአንድ ላይ ስታነቡት ክፍል ውስጥ እንገናኛለን ብላችሁ ስታነቡ ዓረፍተ ነገር ይሆናል ማለት ነው። ኦኬ፣ ቀጥሎ ደግሞ መልካም መልካም ይላል። መልካም ከዛ ቀን ሁለቶች ፊደሎች ቀን የሚል ቃል ይኖራቸዋል። ቀን ቀንና የነ ፊደል ማለት ነው። ቀን ከዚያ ይሁንልህ ይሁንልህ ይላል ማለት ነው። መጨረሻ ላይ ያለው ይሁንልህ እንግዲህ በአንድ ላይ ስታነቡት ደግሞ መልካም ቀን ይሁንልህ። በአንድ ላይ መልካም ቀን ይሆንልህ የሚል ዓረፍተ ነገር የሆነ ማለት ነው። መልካም ቀን ይሆንልህ። መልካም ከዛ ቀን ከዚያ ይሆንልህ ይላል ማለት ነው። መልካም ቀን ይሆንልህ ማለት ነው። እሺ ቀጥሎ ደግሞ መልካም ይላል። አሁንም መልካም የመ የለ የከና የመ ፊደል መልካም ይላል። ከዛ ስፔስ ውሎ ሁለቷ ፊደል ወ ፊደል እና የለ ፊደል ሎ ነው። ውሎ ይላል ውሎ ውሎ ከዛ ይሁንልህ ይሁንልህ። በአንድ ላይ መልካም ውሎ ይሁንልህ፣ መልካም ውሎ ይሁንልህ ይላል ማለት ነው። ይሄኛው መልካም ቀን ነበር የሚለው፣ ይሄኛው ደግሞ መልካም ውሎ ይሁንልህ ይላል ማለት ነው። በአንድ ላይ ስታነቡት መልካም ከዛ ውሎ ከዛ ይሁንልህ ይላል ማለት ነው። ኦኬ፣ እንቀጥል። ከዛ ደግሞ አሁንም መልካም መልካም የመጀመሪያው ከዛ በዓል በዓል፣ እቺ የበ የአና የኤለ ፊደል በዓል ነው የሚለው ማለት ነው። ስፔስ አለው ከዛ በኋላ ይሁንልሽ ይሁንልሽ ይላን ማለት ነው። ይሁንልሽ በአንድ ላይ መልካም በዓል ይሁንልሽ ይላን ማለት ነው። መልካም በዓል ይሁንልሽ ይላን ማለት ነው። መልካም በዓል ከዚያ ይሁንልሽ ይላል ማለት ነው። ይሁንልሽ እንግዲህ መልካም ሚል ከዚህ ከመጀመሪያው ጀመረ ስነበ መልካም መልካም መልካም ሚል መጀመሪያ መጀመሪያ አግኝተናል ልዩነት ምንድ ነው ቀን የሚለው ከዛ ይሄ ደግሞ ውሉ የሚለው ይሄኛው ደግሞ በአል የሚለው ከዛ እዚ ላይ ይሁንልሽ ይላል ለሴ ሲሆን ይሁንልሽ መልካም በአል ይሁንልሽ ይሆናማል ነው በአንድ ላይ ስታነቡት መልካም በአል ከዛ ይሆንልሽ ብላችሁ ትጽፉ ይህን ትጠቀሙና ትጽፋላችሁ ማለት ነው ኦኬ ቀጥሎ ደግሞ መልካም አሁንም መልካም አልን። ከዚያ የመዝናኛ የመዝናኛ ስፔስ አለው። ከዛ ጊዜ ይላማ ነው ጊዜ በአንድ ላይ ስታነቡት መልካም የመዝናኛ ጊዜ መልካም የመዝናኛ ጊዜ ይላል ማለት ነው። መልካም የመዝናኛ ከዛ ጊዜ ይላል ማለት ነው። መልካም ከዛ የመዝናኛ ጊዜ የሚል ዓረፍተ ነገር አነበብን ማለት ነው። እንደዚህ አድርጋሽ መለማመድ ቀላል ነው። አማርኛ አብራችሁ እየተከታተላችሁ ብታነቡ ቪዲዮውን ደግሞ እያዞራችሁ እያዞራችሁ እያያችሁ ብትከታተሉ ታነባላችሁ ማለት ነው። ኦኬ ከዛ መጨረሻ ላይ ግባ ብሎ ስፔስ አለው ማለት ነው። ሁለቶ ፊደል ግባ የሚል ቃል ነው የሚኖረው። ግባ ከዛ ካንተ ብሎ ስፔስ አለው። አሁንም ካንተ ከዛ በኋላ በኋላ ይሄ ደግሞ ች የቃላ ፊደሏ ናት በኋላ ከዛ እገባለሁ እገባለሁ እንግዲህ ይህንን አራቱን ቃላቶች በአንድ ላይ ስናነባቸው ግባ ከዛ ካንተ በኋላ እገባለሁ ይላል ማለት ነው። ግባ ካንተ በኋላ እገባለሁ ይላል ማለት ነው። ግባ ከዛ ካንተ ከዛ በኋላ ከዛ እገባለሁ ጠቅላይ አድርጋችሁ ስታነቡት ግን ግባ ካንተ በኋላ እገባለሁ የሚል ዓረፍተ ነገር ይሆናል ማለት ነው። እንደዚህ እያደረጋችሁ መለማመድ ትችላላችሁ ማለት ነው። ቀላል ነው። እስኪ አሁን ላንብብላችሁ አብራችሁ ከኔ ጋር ደግሞ ፈጠን አርጋችሁ ትለማመዳላችሁ ማለት ነው። ትለማመዳላችሁ። ከዛ ቪዲዮን እያዞራችሁ ታዩታላችሁ። ክፍል ውስጥ እንገናኛለን ይላን ማለት ነው። የመጀመሪያው ክፍል ውስጥ እንገናኛለን። ከዛ ደግሞ መልካም ቀን ይሁንልህ ይላን። መልካም ቀን ይሁንልህ መልካም ውሎ ይሁንልህ ይላል ማለት ነው። መልካም ከዛ ውሎ ይሁንልህ። ቀጥሎ ደግሞ መልካም በዓል ይሁንልሽ። መልካም በዓል ይሁንልሽ። ቀጥሎ ደግሞ አሁንም መልካም የመዝናኛ ጊዜ፣ መልካም የመዝናኛ ጊዜ ይላል ማለት ነው። በመጨረሻው ግባ፣ ካንተ በኋላ እገባለሁ። ግባ፣ ካንተ በኋላ እገባለሁ የሚል ዓረፍተ ነገሮችን ይጠሪያሉ። በሚገባችሁ መልኩ እንደዛ ር እየሰርችላቸዋል፣ ማለት ነው። እናንተ እያዞራችሁ ብትለማመዱበት ይጠቅማችኋል። ይህን ይመስላል ማለት ነው። አንድ ደግሞ ቀጥሎ ያለው በአረንጓዴ የጻፉትን ደግሞ እናነባለን ማለት ነው። በአረንጓዴ የጻፉትን ደግሞ እናነባለን። እሺ፣ እንግዲህ መጀመሪያ ላይ ያለው ምን ይላል? ውለታ ይላል። ውለታ ብሎ ከዛ ስፔስ ነው ዋለልኝ ውለታ ከዚያ ዋልልኝ ይላል ማለት ነው። ሁለት ጊዜ ልን ልን ትጠቀሙና ዋልልኝ በአንድ ላይ ውለታ ዋልልኝ ይላል ማለት ነው። መጀመሪያ ያለው ውለታ ከዚያ ዋልልኝ ይላል ማለት ነው። እሺ ቀጥሎ ደግሞ ልትረዳኝ ስፔስ፣ ትችላለህ በአንድ ላይ ልትረዳኝ ትችላለህ ይላል ማለት ነው። ልትረዳኝ ከዚያ ስፔስ ናት እስከዚች ከዛ ትችላለህ። ስፔሱን ጠብቃችሁ ማንበብ ማለት ስፔስ ማለት ክፍተቱን ድረስ ማንበብ በአንድ ላይ ከዚህ ጀምራችሁ እስከ መጫሻው ሳይሆን እስከዚህ ድረስ የምታነቡት ልትረዳኝ፣ ልትረዳኝ ከዛ ትችላለህ፣ ልትረዳኝ ትችላለህ የሚል ዓረፍተ ነገር ይሆናል ማለት ነው። ቀጥሎ ነገ እንገናኛለን፣ ነገ ከዚያ እንገናኛለን ይላል ማለት ነው። ነገ የምትለው አንድ ቃል ናት። ነገ የምትል ቃል ትሆናለች ማለት ነው። ከዚህኛው ጋር በአንድ ላይ ስትነበብ እንገናኛለን ከሚለው ጋር ነገ እንገናኛለን ብላችሁ እንደዚህ ተጽፋላችሁ ማለት ነው። ነገ እንገናኛለን ብላችሁ እንደዚህ ተጽፋላችሁ። ኦኬ። ቀጥሎ ደግሞ ቻው ቻው ይልና ከዛ እንገናኛለን እንገናኛለን። ቻው የምትለዋ መጀመርያ ትጠቀሙና ከዛ እንገናኛለን። ቻው እንገናኛለን በአንድ ላይ ሲሆን ቻው ከዚያ እንገናኛለን ትላላችሁ ማለት ነው። ቻው ከዚያ እንገናኛለን። ኦኬ ቀጥሎ ደግሞ አሁንም ቻው ይላን፣ ከዚያ አሌክስ አሌክስ ቻው ከዚያ አሌክስ ይላን ማለት ነው። አሌክስ የሚባለን ሰው ቻው ስትሉት ቻው አሌክስ ባደላይ ማለት ነው። ቻው ከዚያ አሌክስ ብላችሁ ታነቡታላችሁ ማለት ነው። ኦኬ ከዛ በመጨረሻ አንተ መጀመሪያ መጀመሪያ ግባ አንተ ከዚያ መጀመሪያ ከዚያ ግባ ይላል ማለት ነው። አንተ መጀመሪያ ግባ የሚል ዓረፍተ ነገር አነበበ ማለት ነው። አንተ ከዚያ መጀመሪያ ከዚያ ግባ፣ አንተ መጀመሪያ ግባ ብላችሁ እንደዚህ እየመሰረታችሁ ምን ለማመድና ማንበብ ትችላላችሁ ማለት ነው። እንደነዚህ አይነት ቪዲዮዎች በተከታታይ ቀን ለቃለው አጫጭር ቃላቶችን ከፊደል ጀምሬ የለቀቁኛሉ ማለት ነው። በዚህ ቻናል እየገባችሁ እናንተ መማር ትችላላችሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። አሁን እስኪ አብረን ደግሞ እናነባዋለን። ፈጠን ብዬ ውለታ ይላል። መጀመሪያ ከዛ ዋልልኝ። ከዛ ልትረዳይ ትችላለህ። ልትረዳይ ትችላለህ። ከዛ ነገ እንገናኛለን። ነገ እንገናኛለን። ከዛ ቻው እንገናኛለን። ቻው ከዛ እንገናኛለን። ከዛ ደግሞም ቻው አሌክስ። ቻው ከዛ አሌክስ ከዛ አንተ መጀመሪያ ግባ፣ አንተ ከዛ መጀመሪያ ግባ፣ አንተ መጀመሪያ ግባ ይላል ማለት ነው። እንደዚህ ያደርጋችሁ ተለማመዱ ማለት ነው። የዛሬ ቪዲዮዬ ይህን ይመስል ነበረ። በሌላ ቪዲዮ እስከምንመለስ ሰላም ሁኑ። ቻው።